አንድ ሰውነት ገንቢ እንግዲህ በከፍተኛ ሁኔታ እጁ ተወጣጥሮ ደምስሮች ወጥተው እጁ ሞላ ሞላ ብሎ ከጂም ሲለቅ ያለው ደስታ ልነግራችሁ አልችልም። አንዳንዶች እንደውም ይሄ የመወጣጠር ስሜት እንዳይጠፋ በማለት ሻወር ራሱ ቀዝጋዛ ሻወር መግባትን ይፈራሉ። በእርግጥ ፐምፒንግ ለዓይናችን ነው ወይስ የጡንቻ ግንባታን ለማፋጠን ይጠቅማል? በዛሬ ቪዲዮ እንመለከተዋለን። ይሄ ብቻ አይደለም፣ በቀላሉ ሰውነታችን ልክ እንደዚህ አይነት ፐምፕ እንዲያመጣ ምን ማድረግ አለብን፣ መቼ መቼ ነው ፐምፕ ማድረግ ያለብን፣ የትኛዎቹ ኤክሰርሳይሶች ፐምፕ ለማድረግ ይረዳሉ የሚለውን በዛሬ ቪዲዮ የማስመለከታችሁ ይሆናል ማለት ነው። እያንዳንዱ ጡንቻስ ፐምፕ ይሆናል? ምን አይነት ቦታዎች ላይ ብንጠቀመውስ የተሻለ ነው የሚለውንም አያይዤ ለመንገር ደግሞ ሰላም ጤና ይስጥልኝ፣ እንደምንቆያችሁ ምርጥ ያሹ ቪውስ ቤተሰቦቻችን። እንግዲህ አዲስ የሆናችሁ ሰብስክራይብ በማድረግ ይሄንን የስፖርት ቤተሰብ እንድትቀላቀሉ በትትና ጠይቃችኋለሁ። ነባሮች ደግሞ ላይክ በማድረግ እንደተለመደው ደግሞ ቪፒኤን በማብራት ቪዲዮ እንድትጀምሩ ጠይቃችኋለሁ። ቀጥታ ወደ ቪዲዮችን። እንግዲህ ፐምፒንግ የምንለው የጡንቻ መወጣጠር ማለት እንችላለን። ይሄ የጡንቻ መወጣጠር የሚፈጠረው እንግዲህ በዋነኝነት ከፍተኛ የሆነ ደም ወደ ጡንቻዎቻችን ሲገባና ጡንቻችንን እንዲያብጥ ሲያደርግ የሚፈጠር ነገር ነው። እንግዲህ ደም ይገባል ስንል ደም በውስጡ ብዙ ነገሮችን ይዟል። ከነዚህ ነገሮች ውስጥ እንግዲህ ጠቃሚ የሆኑ ንጥረ ነገሮች ናቸው። እነዚህ ንጥረ ነገሮች እንግዲህ በአንድም በሌላ መልኩ ለጡንቻ እድገት እጅግ በጣም ደጋፊዎች ናቸው። በኋላ እንመጣበታለን። ሪሊ ግን የፐምፕ ኒትረንቶች ጡንቻ ይደግፋሉ የሚለውን ማለት ነው ስለዚህ ፐምፕ የምንለው በአጠቃላይ የጡንቻችን መወጣጠር እና ማበጥ ነው። ይሄ ፐምፒንግ እንግዲህ ጊዜያዊ ነው። ይሄ ማለት አንድ ሰው እንግዲህ ስፖርት በሚሰራበት ወቅት ወይም ደግሞ ስፖርት ከሰራ በኋላ እስከ ሰላሳ ደቂቃ እስከ አርባ ደቂቃ ባለው አንዳንድ ጊዜም እስከ አንድ ሰዓት ባለው ተወጣጥሮ ሊቆይ ይችላል። ስለዚህ ከዛ በላይ የሚቆይ አይደለም፣ ጊዜያዊ ነው ማለት ነው። እንግዲህ ሁለተኛው ጥያቄ ይሄ ፐምፒንግ ጊዜያዊ ከሆነ እና አንድ ጊዜ መጥቶ የሚጠፋ ከሆነ ለጡንቻ እድገት ጥቅም አለው ወይ የሚለው ነው። ይሄ እንግዲህ ብዙ አከራካሪ ነው። የተለያዩ ሰዎች ኖ ኢትስ ይሄ ሲሙሌሽን ነው ወይም ለአእምሯችን የማደግ የመተለቅ አይነት ስሜት ይሰጣል እንጂ ከዛ ባለፈ ጥቅም የለውም ይላሉ። አንዳንዶች ደግሞ ጥቅም አለው ብለው ያስቀምጣሉ። ጥናቶች ግን ምን ይላሉ የሚለውን እንመልከት። ጥናቶች እንደሚያሳዩት ከሆነ በዋነኝነት ፐምፒንግ እንግዲህ ሶስት ከፍተኛ የሆኑ ጥቅሞችን ለሰውነታችን ይሰጣል። እነዚህ ሶስት ከፍተኛ የሆኑ ጥቅሞችን በመስጠት እንግዲህ ለጡንቻ እድገት ከፍተኛ ሚናን ይጫወታል ማለት ነው። የመጀመሪያው እንግዲህ ፐምፒንግ ሲኖር ወይም ደግሞ ከፍተኛ የሆነ ሳርኮፕላዝሚክ ፍሉድ ወይም ደግሞ ፈሳሾች ወደ ጡንቻችን ሴሎች በሚገቡበት ሰዓት ላይ አንደኛው የሚፈጥሩት ነገር ምንድን ነው? ሜታቦሊክ ስትረስ በከፍተኛ ሁኔታ እንዲጨምር ያደርጋሉ። እንግዲህ ሜታቦሊክ ስትረስ የምንለው ከዚህ በፊት እንደተነጋገር ነው ከሶስቱ የሃይፐርትሮፊ መሰረቶች ወይም ደግሞ የጡንቻ እድገት መሰረቶች ውስጥ የሚጠቃለል ነው ሶስቱ ምንድናቸው እንግዲህ የመጀመሪያው ሜካኒካል ቴንሽን ነው ብለናል ሁለተኛው ሜታቦሊክ ስትረስ ነው ብለናል ሶስተኛው ደግሞ መስል ዳሜጅ ነው ስለዚህ ከሶስቱ ወሳኝ ነገሮች ወይም ለጡንቻ እድገት ከሚያስፈልጉ ወሳኝ ነገሮች መካከል አንደኛው ሜታቦሊክ ስትረስ እንዲሟላ ያደርጋል እንግዲህ ሜታቦሊክ ስትረስ ከተሟላ እና አንደኛው ከተሟላ ግልጽ ነው። ምን ታደርጋለህ ማለት ነው የጡንቻ እድገት ይኖርሃል። ይሄ መጀመሪያው ነው። ሁለተኛው ኤምፒኤስ የምንለው ወይም ደግሞ መስል ፕሮቲን ሲንተሲስ በከፍተኛ ሁኔታ እንዲፋጠን ያደርጋል። ይሄ እንግዲህ የመስል ፕሮቲን ሲንተሲስ ፓዝዌይን ሲግናል በማድረግ በኋላ ሶስተኛ ምክንያት ላይ አብሬ አያይዤ የሚመጣው ነገር እንዲፈጠር ያደርጋል። ይሄ ማለት ምን ማለት ነው? አንድ ሰው እንግዲህ ጡንቻውን እንዲገነባ ካስፈለገ በጡንቻ ሴሎች ውስጥ የሚኖር የፕሮቲን ምርት ከፍተኛ መሆን አለበት። ለምሳሌ ፕሮቲን እንበላለን፣ አለ የበላኑ ፕሮቲን ግን ቀጥታ ሄዶ ጡንቻ አይሆንም። ምንድን ነው የሚሆነው? ይፈጭና ወደ ትንንሽ ሞለኪሎች፣ ወደ አሚኖ አሲዶች ነው የሚቀየረው። እነዚህ አሚኖ አሲዶች ደግሞ በጡንቻችን በተለያዩ ኦርጋኖቻችን ይመጠጣሉ፣ አብዞርቭ ይደረጋሉ። አለ ከዛ በኋላ ሴላችን ላይ ደግሞ መልሶ ፕሮቲኑ መሰራት የማይችል ከሆነ ጡንቻው መሰራት አይችልም። ስለዚህ ከውጪ ያስገባኑ ፕሮቲን አይደለም ቀጥታ ጡንቻ የሚሆነው የገባው አሚኖ አሲድ መልሶ ተገንብቶ ነው ፕሮቲን የሚሆነው ስለዚህ ይሄ የመስል ፕሮቲን ሲንተሲስ ከፍተኛ ሆነ ማለት ጡንቻቹ በከፍተኛ ሁኔታ ወይም በፍጥነት ያድጋል ማለት ነው ስለዚህ መስል ፕሮቲን ሲንተሲስ በከፍተኛ ሁኔታ እንዲጨምር ፐምፒንግ እጅግ በጣም አስፈላጊ ነው ሶስተኛው እንግዲህ ጊዜያዊ የሆነ ጊዜያዊ የሆነ የሃይፐርትሮፊ ወይም ደግሞ የጡንቻ እድገት ሲግናሊንግ እንዲኖር ያደርጋል ከፍተኛ የኒውትረንት ወይም የንጥረ ነገር ቅድም እንዳልኳችሁ በፐምፒንግ ጊዜ ይገባል። በፐምፒንግ ጊዜ በሚገባበት ሰዓት ላይ ከፍተኛ ንጥረ ነገር ስላለ እነዚህ ንጥረ ነገሮች ሳያመልጡን ጡንቻችን መገንባት አለበት ብሎ ስለሚያምን ሰውነታችን ያ እንዲገነባ ያደርጋል። ይሄ ግን ምንድን ነው ጊዜያዊ ነው። ምክንያቱም ምን ብያችኋለሁ፣ ከጊዜ በኋላ መልሶ ፐምፒንጉ ስለሚቀንስ፣ ፐምፒንጓ ባለችበት ሰዓት ግን ያ እንዲኖር ያደርጋል። ስለዚህ አንድ ሰው ፐምፒንግ ሲኖር ኢንደ ሎንግ ተርም ወይም ደግሞ በረጅም ጊዜ ወይም ሁል ጊዜ ትሬኒንግ ሲሰራ ፐምፕ እያደረገ የሚወጣ ከሆነ በረጅም ጊዜ ሂደት የጡንቻ እድገቱ ግራንትድ ነው ወይም የተረጋገጠ ነው ማለት ነው። ነገር ግን ማወቅ ያለባችሁ ፐምፒንጉ ቀነሰ ማለት የዓለም ፍጻሜ ነው ማለት አይደለም። በተቻለ መጠን ፐምፒንጉን ላቆየው ብላችሁ ብትታገሉ የሚቆይላችሁ ነገር አይደለም። ስለዚህ ጊዜያዊ ስለሆነ ምንም መጨነቅ የለባችሁም። ወርካውት ስታደርጉ ፐምፒንግ ለመፍጠር ትሞክራላችሁ፣ ፐምፒንግ ታደርጋላችሁ። ከዛ በኋላ እንግዲህ ሻወርን ብትወስዱ ምንም ብትሉ ያ ፐምፒንግ ሰዓቱን ጠብቆ ነው መልሶ ዲክላይን የሚያደርገው። ስለዚህ በዚህ ስጋት ሊኖራችሁ አይገባም ማለት ነው። ቀጣዩ ሀሳብ እንግዲህ ፐምፒንግን በምን አይነት ዘዴ ነው ማምጣት የሚቻለው የሚባለውን ነገር እንመልከት። እንግዲህ በተቻለ መጠን ለሰውነታችን ከፍተኛ ፐምፒንግ ማምጣት ከፈለግን የመጀመሪያው ድግግሞሻችን ላይ ፎከስ ማድረግ ያስፈልጋል። ይሄ ማለት የምንሰራው የስራ ድግግሞሽ ከአስራ ሁለት እስከ ሀያ ከሆነ ይሄ ማለት ከኖርማሉ ሞዴሬት የሆነ ከፍ ያለ ድግግሞሽ የምትጠቀሙ ከሆነ ማክሲመም የሆነ ፐምፒንግ ማግኘት ትችላላችሁ። አንዳንድ ሰዎች እስከ ሃያ አምስት እንደዛ ድግግሞች ሊሄዱ ይችላሉ። በኋላ በኤክሰርሳይሶች ሳብራራላችሁ ግልጽ ይሆንላችኋል። ስለዚህ አንድ ሰው ፐምፕ ማድረግ የሚፈልግ ከሆነ በተቻለ መጠን ከፍተኛ ድግግሞሽ ሬንጆችን ቢጠቀም የተሻለ ነው። ይሄ ብቻ አይደለም። ዙሮችን ደግሞ አሁን ድግግሞሾች በዛ መጠን ናቸው ካልን ዙሮች ደግሞ ወደ ምን መውረድ አለባቸው? ለምሳሌ አንደኛውን ዙር ጨረሳችሁ፣ ሁለተኛው ዙር ጋር ስትሄዱ ረጅም እረፍት መጥ መውሰድ የለባችሁ ከ30 ሰከንድ እስከ 45 ሰከንድ እንዲያው ገፋ ካለ እስከ 60 ሰከንድ እረፍት ከወሰዳችሁ በቂ ነው። ከዛ በላይ እረፍት የምትወስዱ ከሆነ ግን ፐምፒንጉን እያጣችሁ ትመጣላችሁ። ስለዚህ ቶሎ ቶሎ ቶሎ ቶሎ ሜታቦሊክ ስትረስ ወይም ደግሞ ጡንቻ ላይ የሚኖር የሜታቦሊክ ጫና መፍጠር ካስፈለጋችሁ እረፍታችሁ ከ30 እስከ 60 ሰከንድ ብቻ መሆን መቻል አለበት ማለት ነው። ሶስተኛው የምንጠቀማቸው ኤክሰርሳይሶች አይዞሌትድ ኤክሰርሳይሶች መሆን አለባቸው፣ ወይም አይዞሌሽን ወርክአውት የምንላቸው። እንግዲህ አይዞሌትድ ኤክሰርሳይዝ የምንላቸው በአንድ ጊዜ አንድ ጆይንትን ወይም አንድ መገጣጠሚያን ብቻ የሚያሰሩ ናቸው። ለምሳሌ ባይሴፕስ ከርል አይዞሌትድ ኤክሰርሳይዝ ነው። ሾልደር ላተራል ሬይዝ አይዞሌትድ ኤክሰርሳይዝ ነው። ትራይሴፕስ ፑሽ ዳውን አይዞሌትድ ኤክሰርሳይዝ ነው። ለምሳሌ ዴርሊፍት በአይዞሌትድ ኤክሰርሳይዝ አይደለም፣ ኮምፓውንድ ኤክሰርሳይዝ ነው። ቤንች ፕረስ ኮምፓውንድ ኤክሰርሳይዝ ነው። ሚሊታሪ ፕረስ ኮምፓውንድ ኤክሰርሳይዝ ነው። ስለዚህ በቤንች ፕረስ ሜታቦሊክ ስትረስ አመጣለሁ ብላችሁ ብትታገሉ አይሆንም። ባይሆን እሱን በከፍተኛ ሎድ ነው መስራት ያለባችሁ ዴድሊፍትም ላይ እንደዛው። ስለዚህ አይዞሌትድ ኤክሰርሳይሶችን መምረጥ የተሻለ ነው። እንግዲህ በመጨረሻ እንግዲህ ለፐምፒንግ እጅግ በጣም ጠቃሚ የሆነው ኢንቴንሲቲ ሊያመጡ የሚችሉ ወይም ደግሞ ከፍተኛ ውጥረትና ጫናን ሊያመጡ የሚችሉ ጡንቻችን ላይ ስራዎችን ወይም ቴክኒኮችን መጠቀም ያስፈልጋል። ከዚህ በፊት ሰርች የላችኋለሁ። ድሮፕ ሴት መጠቀም እጅግ በጣም ፐምፒንግን ይጨምራል። ሱፐር ሴት መጠቀም ከፍተኛ የሆነ ፐምፒንግ ይጨምራል። ጂያንት ሴትን መጠቀም እንግዲህ ይጨምራል። ምናልባት በቪዲዮ ያልሰራሁላችሁ ጂያንት ሴትን ነው። ሱፐር ሴት ምን እንደሆነ፣ ድሮፕ ሴት ምን እንደሆነ እንዴት መስራት እንዳለብን ከዚህ ቀደም የነበሩ ቪዲዮዎች ላይ መመልከት ትችላላችሁ። ስለዚህ አንድ ሰው እነዚህን ኢንቴንሲቲ ቴክኒኮች የሚጠቀም ከሆነ ፐምፒንግን በቀላሉ ለጡንቻው ማምጣት ይችላል። እንግዲህ ፐምፒንግ ሁልጊዜ ወይም ሁሉም ስራችን ፐምፒንግ መሆን አለበት ወይ ብሎ ብዙ ሰው ሊጠይቅ ይችላል። ሁሉም ስራችን እንግዲህ ፐምፒንግ መሆን የለበትም። በከባድ ክብደት ወይም በከፍተኛ ጫና የሚሰሩ ኤክሰርሳይሶችን መስራት ያስፈልጋል። ታዲያ ለፐምፒንግ የትኛው ነው የተሻለ ታይም ካላችሁ ኤክሰርሳይሶችን ስንጨርስ ወይም ደግሞ የመጨረሻ የማጠናቀቂያ ወርካውቶች ወይም ፊኒሸር ወርካውት የምንላቸው በተለምዶኛ ሀገር የመሰብሰቢያ ስራ ብለን የምንሰራቸዋሉ አለ። ስለዚህ የመሰብሰቢያ ስራ ብላችሁ ሁል ጊዜ ደረትም ሰርታችሁ ምንም ብላችሁ እንዲህ ከምትጠቀልሉ ይልቅ ምን ማድረግ የተሻለ ነው? የፐምፒንግ ፊኒሽንግ ወርካውቶችን መስራት የተሻለ ነው። ለምሳሌ በጡንቻ ከፋፍዬ ልንገራችሁ። ለምሳሌ ቸስታችሁ ፐምፕ እንዲያደርግ ከፈለጋችሁ ፔክ ዴክ አይነት ስራዎችን መስራት ትችላላችሁ፣ ወይም ደግሞ ኬብል ክሮስ ኦቨርን መስራት ትችላላችሁ። እነዚህ ኤክሰርሳይሶች ደረት ላይ ፐምፒንግን ለማምጣት በጣም ምርጦች ናቸው። ለባይሴፕስ ከሆነ ደግሞ ለምሳሌ እንደ ፕሪቸር ከርልን ማምጣት ትችላላችሁ፣ ስፓይደር ከርልን ማምጣት ትችላላችሁ። ለትራይሴፕስ ከሆነ እንደ ኬብል ፑሽ ዳውን፣ ትራይሴፕስ ኬብል ኤክስቴንሽን እንደዚህ አይነት ስራዎች እነዚህ ለፐምፒንግ እጅግ በጣም የሚመረጡ ናቸው። በተለይ ፑሽ ዳውኖቹ ሪቨርስ የሚሆን ኖርማል ፑሽ ዳውን እጅግ በጣም ጠቃሚ ለፐምፒንግ የሚያስፈልጉ የትራይሴፕስ ወርክ አውቶች ናቸው። ለትከሻ እንግዲህ ላተራል ሬይዝ፣ ሪል ዴልት ፍላይ እጅግ በጣም ጠቃሚ የሆኑ የትከሻ ለፐምፒንግ የሚሆኑ ስራዎች ናቸው። እግር ከሆነ ሌግ ኤክስቴንሽን፣ ሲትድ ከርል እነዚህ ኤክሰርሳይሶች ፐምፒንግን ለማምጣት እጅግ በጣም ምርጦች ናቸው። እስቲ አንድ ሳምፕል ልስጣችሁ። ለምሳሌ ዛሬ ወርካውት አደረጋችሁ፣ እጃችሁ ፐምፕ እንዲያደርግ ስትፈልጉ ለምሳሌ ምን ታደርጋላችሁ መሰላችሁ? ወርካውቱን ጨረሳችሁ፣ ሌት ሳይ የባይሴፕስ እየሰራችሁ ነው እንበል። ባይሴፕስ ከጀርባ ጋር ሰራችሁ፣ አጠናቀቃችሁ። ልክ ወርካውቱን አድርጋችሁ እንዳጠናቀቃችሁ ምን ታደርጋላችሁ? ፕሪቸር ከርል ስሩ ወይም ደግሞ ኖርማል ሀመር ከርልም ስሩ ከሰራችሁ በኋላ እንደ ሱፐር ሴት ምንም እረፍት ሳታደረጉ ደግሞ ኬብል ፑሽ ዳውን 25 ስሩ። ስለዚህ ፕሪቸር ከርሉን 25 ሰራችሁ፣ ከዛ በኋላ ኬብል ፑሽ ዳውኑን 25 ሰራችሁ። ይሄን ካደረጋችሁ በኋላ አሁንም 30 ሰከንድ ወይም እስከ 60 ሰከንድ ታርፉና ትደግሙታላችሁ። አሁንም ታርፉና ሶስተኛ ዙር ትደግሙታላችሁ። የዛ ጊዜ እጃችሁ በምትፈልጉት መልኩ ውጥርጥር ብሎ ፐምፕ አድርጎ ትጨርሳላችሁ ማለት። እዚህ ጋር እንግዲህ ጥንቃቄ ማድረግ ያለባችሁ ፐምፕ ስታረጉ ምንድን ነው ፐምፒንግ እንግዲህ እንደነገርኳችሁ ሌላ ሄቪ ወርክአውቶችን የሚተካ አይደለም። አንዳንድ ጊዜ እንግዲህ ብዙ ሰዎች ምን ይሻወዳሉ ወርክአውት ሲያደረጉ ማበጡ ነው ዋናው ብለው ያስባሉ። ያ አይደለም፣ ፐምፒንግ አይደለም ማበጡ ወይም ዋናው። በጣም በከፍተኛ ክብደት የምንሰራቸውን ስራዎች እየተውን ቀላል ፐምፕ ሊያመጡ የሚችሉ ቀላል ኤክሰርሳይሶችን መስራት ቀላል ነው ግን ከባዱን የክብደት የአሰራር ሂደት ግን መተው የለባችሁም። ስለዚህ በከባድ መሰራት ያለበትን በከባድ ትሰራላችሁ። ወርካውታችሁን ጥንቅቅ አድርጋችሁ ስትጨርሱ የመጨረሻ የአጨራረስ ወርካውታችሁ ላይ ልክ ለምሳሌ አስር ሺህ የሚሮጥ ሰው አስር ሺህ ሜትሩንም ባለው ጉልበት አይሮጥም አደለ? ለምሳሌ ቀነኒሳ ሊያልቅ ሲል የሚፈተለክበት ስፕሪንቲንግ አለ አለ። ያንን ስፕሪንቲንግ ሦስት ዙር አራት ዙር ሲቀረው ሊያድርግ ቢል ምን ይሆናል? ያቋረጣል አይችለውም። ወይም ደግሞ ጥቅም የለውም። ልክ እንደዛ ማለት ነው። ሊጨርስ ግን የሆነ ያክል ሜትሮች ሲቀሩት ግን ስፕሪንት አድርጎ ጥሎ ይወጣል አይደለ። ስለዚህ ወርካውትም ስታደርጉ ፐምፒንግን ስፈልጉ፣ እንደዛ ቢሆን እጅግ በጣም የተሻለ ነው። አይሆፕ ይሄ ቪዲዮ እንግዲህ ይጠቅማችኋል ብዬ አስባለሁ። እንግዲህ በየጊዜው የምለቅላችሁን ቲፖች ወይም ደግሞ አስፈላጊ የሆኑ ሳይንሳዊ መረጃዎችን በደንብ አርጋችሁ በማስታወሻ ብትይዙ ቪዲዮዎቹን ሴቭ አርጋችሁ ደግሞ ብታስቀምጡ በእርግጠኝነት አንድ ቀን ይጠቅማችኋል፣ በብዙ ትለወጡበታላችሁ ብዬ አስባለሁ። ስለተከታተላችሁኝ ስላዳመጣችሁኝ ከልብ አድርጌ አመሰግናችኋለሁ። መልካም ጊዜ ይሆንላችሁ። በባይ